ዌል እንግዲህ ተመልካቾቻችን ዛሬ እንግዲህ አንድ ወሳኝ የሆነ ጉዳይ እላቸው መጥቻለሁ። ጉዳዩም የዓለም ኢኮኖሚ ፎረም በ2025 የስራ ትንበያ ያደረገበትን ነው እላቸው የመጣሁት። ይሄ ዓለም በ2025 እስከ 2030 ድረስ የሚጠፉና የሚፈጠሩ የስራ እድሎች ብሎ ያመጣቸውን ስራዎችን እንደሚከተሉ አቀርብላቸዋለሁ ማለት ነው። ይህም እስከ 2030 ድረስ የሚፈጠረውን የስራዎችን ነው የሚያሳየን ማለት ነው። ከፍተኛ የዳታ ባለሙያዎች በመጀመሪያ ደረጃ ላይ ይጠቀሳሉ። ከዛን ደግሞ ፊንቴክ ቴክኖሎጂ ወይም ደግሞ ፊንቴክ ኢንጂነሪዎች የምንላቸውም ይጠቀሳሉ ሁለተኛ ላይ አርተፊሻል ኢንተለጀንሶችንም በፍጥነት ያድጋሉ ተብሎ የሚጠቀሱ ስራዎች ውስጥ ተካተዋል ማለት ነው። ሌላ ደግሞ ማሽን ለርኒንግ ሶፍትዌር ወይም ደግሞ ባለሙያዎች እና ሶፍትዌር እና አፕሊኬሽን ዲቨሎፕ የሚያደርጉ ሰዎች ስራ እድገት በጣም እየጨመረ የሚል ስራ ተብሎ በዚህ ዝርዝር ውስጥ ተካተዋል ማለት ነው። ሌላ ደግሞ የመረጃ ደህንነት የመረጃ ደህንነትና የኤሌክትሪክ መኪናዎችም እዚህ ላይ እዚህ ውስጥ በፍጥነት የሚያድጉ ስራዎች ተብሎ በዚህ ሪፖርቱ ተጠቅሷል። ማለት እዚህ ሁለቱ ከፍተኛ ተፈላጊኖች ደግሞ እንደሚኖራቸው ይጠበቃል። ማለት በቁጥር ደረጃ ደግሞ በጣም ብዙ ሰራተኞችን ይይዛሉ ብሎ የተቀመጡ ስራዎችን ብንመለከት ከነዚህ ውስጥ አንደኛ ደረጃ ላይ የተቀመጠ የእርሻ ባለሙያዎችን ይሆናል ማለት ነው። የዴሊቨሪ ሰራተኞችን ነው የተቀመጠው። የዴሊቨሪ የምናየው በጣም በጥሩ ሁኔታ እያደገ የመጣ ነው። በሀገራችንም በጣም እያደገ የመጣ ስራ ነው። ሌላኛው ደግሞ የግንባተኛ ሰራተኞች ናቸው። የግንባታ ሰራተኞችን በጣም እያደገ የከሚሄደው ኢኮኖሚ እኩል እየሄዱ ናቸው። በጣም ቁጥር ይይዛሉ ብሎ ከተቀመጡ የስራ ዘርፎች ውስጥ አንዱ ናቸው ማለት ነው። ሌላ ደግሞ የምርት ሽያጭ ባለሙያዎች፣ ምርት የሚሸጡ ሴለሮች የምንላቸውም እነዚህም በጣም እየጨመሩ የሚሄዱ የስራ እድል ይሆናሉ ማለት ነው። ሌላኛው ደግሞ የምግብ መቀነባበሪያ። የምግብ ማቀናበር የምንላቸው ፉድ ኮምፕሌክስ የምንላቸው ሰራተኞችን በጣም ቁጥር ሰፊ ቁጥር እንደሚይዙ የኛው ሪፖርት ተመለከተዋል ማለት ነው። ሌላኛው ደግሞ ነርስ ነርሶችን በጣም እየጨመሩ የሚሄዱ የስራ ባለሙያዎች ናቸው። ሌላኛው ደግሞ የምክር አገልግሎት የሚሰጡ ሰራተኞች እናም ደግሞ የምክር ባለ አገልግሎት የሚሰጡ ባለሙያዎች እና ከፍተኛ እና ሁለተኛ ደረጃ የሚያስተምሩ መምህራን ሰራተኞች ቁጥርም እየጨመረ ይሄዳል። ቁጥር ይቀንሳል ብሎ የተቀመጠው ማለት ነው። ሁለተኛው የጻፊና የቢሮ ሰራተኞች ናቸው ማለት ነው። እዚህ ላይም የቢሮ ሰራተኞችና ጻፊዎችን ራሳቸውን አፕዴት አድርጎ ወይም ደግሞ በቢሮ ውስጥ የመንግስት ቢሮ ውስጥ ወይም ደግሞ የግል ቢሮዎች የሚሰሩ ሰራተኞች በጣም እስከ 2030 በጣም ይቀንሳል ተብሎ የሚወሰደው የስራ ዘርፍ ነው ማለት ነው። ሌላኛው ደግሞ የአስተዳደር ረዳት ረዳቶች ሰራተኞችም እንደዛው በከፍተኛ ሁኔታ የቁጥር የሚቀነስበት የስራ ባል የስራ ሙያ ነው ማለት ነው። ሌላ ደግሞ የስራ አስፈጻሚ ጸሐፊዎችን ከ በጣም በፍጥነት ይቀንሳል ብሎ የሚጠበቁ ናቸው ማለት ነው። ሌላው ደግሞ የፖስታ ቤት ሰራተኞች እና የባንክ ቤት ሰራተኞችን ይህንንም በጣም በጣም በሚቀንስ ስራ ውስጥ እስከ 2030 የተካተቱ የስራ ዘርፍ ናቸው ማለት ነው። ተመልካቾቼ እንግዲህ እናንተንም ይሄ ኑር እስካላችሁ ወይም ደግሞ ከወደፊት የምታቀዱትን በዚህ ላይ ተመሰረታችሁ እንድታቀዱ እናሳስባለን። ተመልካቾቼ እንግዲህ ዝግጅቶቼን ላይክ፣ ሼር እና ኮመንት አድርጉና፣ አበረታቱን። እንደዚህ አይነት መሰል መረጃዎቹ ወቅታዊ የሆነ እንዲደርሳቸው። እነዚህ ሪፖርት ከዳሰሳቸው ዋና ዋና ምክንያቶች ውስጡ አንደኛው ምንድነው ሰፊ የዲጂታል ተደራሽነት መምጣት ነው። ኛው ደግሞ በአርትፊሻል ኢንቴሊጀንስ የመስፋፋት ነገር ነው ማለት ነው ስራዎችንም በዛው በአርቲፊሻል ኢንተልጀንስ ብዙ ስራዎችን ሰው ተኪቶ እንዲሰራ በማድረግ እነዚህ ስራዎች እንዲቀነሱ ሊደረግ ይችላል ማለት ነው። ሌላ ደግሞ ምንድን ነው የመረጃ ማቀናባበሪያ ወይም ደግሞ የመረጃ ማቀናባበሪያ ቴክኖሎጂዎች መፈጠራቸው፣ እነዚህ ስራዎች በፍጥነት እንዲቀነሱ ያደርጋል። የሮቦቲክ መፈጠራቸው እና ሮቦቶቹ ደግሞ እንደ ሰው ሆኖ የተለያዩ ስራዎችን እንደዛውን ደግሞ የተለያዩ ቦታዎች ላይ እንደ ሰው ሆኖ ተተክቶ ኢቭን እንደ ወታደሮች ራሱ። ስለዚህ በአማካኝ ሰራተኞች በ2025 እና መካከል በ2030 መካከል ማለት ነው 39 የሚሆኑ ፐርሰንቶቹ ነባር ክሎቶቻችሁን ይለውጣሉ። በአሳ መካከል የስልጠና ፍላጎት ክሎት በጣም ከፍተኛ ነው። እንደሰደው የዓለም የስራ ገበያ 100 ሰው ቢሆኑ እነዚህ ከ100 ሰው ውስጥ እስከ 2030 ድረስ ማለት ነው 59 የሚኑት እስከ 2030 ድረስ የዓለም ስልጠና እንደሚያስፈልጋቸው ሪፖርቱ ያመልክታል። 29 ፐርሰንት የሚኑት በያሉበት የስራ ክህሎቶች ማሻሻያ እንደ ሚያስፈልጋቸው እንደሚችሉ ይሄኛው ሪፖርት 19 ፐርሰንት ደግሞ ከሚምኑት ከመቶ ሰራተኛ ውስጥ ደግሞ ምንድን ነው ማሻሻያ እና መልሶ ማሰልጠንን የሚጠብቅባቸው ሰራተኞች ናቸው። ሆኖም በ11 ፐርሰንት የምኑ ከመቶ ሰራተኞች ውስጥ የሆኑ ሰራተኞች ምንድን ናቸው መልሶ ማሰልጠን ወይም ደግሞ ማሻሻያ ወይም መልሶ ማቋቋም አያገኙም ተብሎ እየተገመቱ ሲሆኑ እነዚህ የስራ የስራ እድላቸውንም አደጋ ላይ ሊጥል ይችላል ብሎ ይህኛው ሪፖርቱ ጠቅሷል። በ2025 የስራ ትንበያ መሰረት ምንድነው 85 ፐርሰንት የሚሆኑት ለጥናቱ ምላሽ ተሰጡት ቀጣሪዎች ወይም ደግሞ ሰራተኞቻችን ቀጥሮ የሚያሰሩ ኩባኔዎች እናሻሽላለን፣ ሰራተኞቻችን ቅድማ እንሰጣቸዋለን በማለት እናሰነጥላለን ብሎ የራሳቸውን ሰራተኞች እንደሚያበቁ ሰባ ፐርሰንት ደግሞ ምንድ ነው አዳዲስ ክህሎት የተማረ ሰው ሀይል ወይም ደግሞ አዳዲስ ክህሎት ያላቸውን ሰራተኞችን መቅጠር እንፈልጋለን። ሀምሳ ፐርሰንት የምሉት ደግሞ ሰራተኞችን ከመቀነስ ይልቅ ዘመዱ ወደሚፈልጋቸው ወደሚፈልጋቸው ስራዎችን ለማሸጋገር አርባ ፐርሰንቶቹ ሰራተኞቻቸውን ለመቀነስ ያቀዱ ናቸው ማለት ነው። እና በአጠቃላይ ደግሞ የወደፊቱ የስራ ገበያ በስኬት ሰዎች ከቴክኖሎጂ ጋር ያላቸውን ትብብር በማጠናከር እና በዘመኑ የሚመሩ ቴክኖሎጂ በማድረስ ተቆየ። የዓለም ኢኮኖሚ ፎረም በ በተቀመጠበት ሪፎርም ሪፖርቱ ላይ ነው የተወሰዱ። ስለዚህ እናንተም ይህንን ተካተላችሁ ወደፊት እድላቸውን እንድትወስኑ ሁንንም አያታት እንድታደርጉ ጥቆማ ይሰጣል ብዬ አስባለሁ።